ዳጣ ከአስራ ስምንት ዓመታት በኋላ ቤተሰቦቿን አገኘች። ቤተሰቦቼን አገኘው፣ እህቶቼን አገኘው ብላ ተደስታ ሳትጨርስ፣ ነገር ግን እንግዲህ የወይዘሮ ማርታ ወርቅ በጣም የምትወዳቸው እቃዎች ስለጠፉ እንግዲህ ተጠርጣሪ የሆነችው ዳጣ ናት ማለት ነው። ምክንያቱም ዳጣ እዛ ቤት ከመምጣቷ በፊት ምንም አይነት እቃ ጠፍቶባቸው አያቅምና ወርቁ ስለጠፋ ተጠርጣሪ የሆነችው አሁን አጣብቂኝ ውስጥ የገባችው ዳጣ ናት ማለት ነው። ሰላም ጤና ይስጥልኝ፣ ውድና እየተከበራችሁ የቻናሌ ቤተሰቡ ሁላችሁም ሰላም ብያለሁ። በያላችሁበት አለም ዳርቻ ሰላማችሁ በዚህ ተረፍ ርፍ ይበልኝ እያልኩኝ እነሆ ዳጣ ክፍል አምስት ዛሬ እዥላችሁ መጥቻለሁ። ዳጣ ክፍል አምስት አዲስ ነገር አለ። ወርቁን ማን ነው የሰረቀው? ለምን ተሰረቀ? የሚለውን ሁሉም ነገር ዛሬ ብዙ አዲስ ነገሮች አሉና አብረን የምናይ ይሆናል ማለት ነው እንግዲህ ዳጣ ከናታን ጋራ መጻፍ ልትገዛ ወደ መርካቶ ሄዳ ነበረና፣ ነገር ግን እነሱ ወደዛ በሄዱበት ጊዜ አቤቄል ችል ከዚህ ቤት ማባረር አለብኝ ናታንን ካፌ ላይ ልነጥቀኝ ነው በማለት እንግዲህ ናታንን ተወዷዋለች። አቤቄል እሱ ግን አይወዳትም፣ እና ስለዚህ ካፌ ላይ መንጠቅ የለባትም፣ ከሷ ጋራ እጅና ኪስ ሆኗዋል በማለት እንግዲህ እሷን ከዚያ ቤት ለማስባረር እያመጣችው ዘዴ የእናቷን ወርቆች እንግዲህ ወስዳ መደበቅ ነበረ ያሰበችውና እንግዲህ እንዳለችውም ወርቃ ወርቁን እንግዲህ ካለበት ከተቀመጠበት ቦታ ቤተኛ ስለሆነ ስለምታውቅ ደብቀዋለች ማለት ነው። እንግዲህ ለእናትዮዋ ወርቁን ምናልባት ውድ ቃ እዚህ ቤት እንዳታስቀምጪ በማለት ነው ያለች ለእናትዮዋ ማለት ነው። እንግዲህ እናትዮዋም እንዲህ እውነትም እቃዎቼ ብላች ስታደርግ የሉም የምናወርቆቿ ስለዚህ ዳጣ ከናተን ጋር መፍጣፍ ገዝተው እስከሚመጡ ቁጭ ብለው እንግዲህ ቤቱ ጦርነት ረብሽ ሆኖ እየጠበቁ ነበረ እንግዲህ። አቶ ደረጀንም እንደዚሁ አንተ ነህ የማንም ዱርዬ፣ ወፍ ዘራሽ ከመንገድ ላይ ማንም ሌባ አምጥተህ ቃይን አዘረፍከኝ፣ ወርቆችን አዘረፍከኝ እያለች እየወቀሰችው ትገኝ ነበር። እሱም አረት ተረጋጊ ማንም ሰው ምንም እንዳይናገራት እሷ ስትመጣ እኔ ጠይቃታለው ተረጋግቼ እያለ ነበር። ነገር ግን ከናታን ጋራ ወደ ቤት ሲገቡ ተረጋግታ ልጠብቅ አልቻለችም። ደሞን ይፈላው ማለት ነው። እውነት ነው። እሷም እንግዲህ የጠፋባት ጋር ቀላል እቃ አይደለም ነገር ግን ያው እሷ ወደ ቤት እንደገባ አንገቷን ሲጥ አርግታ ነበር ያዘቻት፣ የዳጣም ማለት ነው እንግዲህ። ዳጣ ምንም ስለዚህ የምታውቀው ነገር የለም። አረኒ ምንም የማውቀው ነገር የለም። አረባ ክሽ ትገልኛለሽ ብትላትም እንግዲህ እሷ አንገቷ ለቃት አልፈለገችም። አለቅሽ እስከምታመጭ ድረስ እገልሻለሁ ማለት እንግዲህ፣ ናታንም ለመገላገል ሞክሮ ነበር። እሷም ናታን፣ ዞር በል ብያሃለሁ። ሌላ ችግር ውስጥ እንዳትገባ ዞር በል ብያሃለሁ። በጣም አዝናለሁ በአንተም። የሌባ ተባባሪ ሆነሃል በማለት እንግዲህ እሱንም እንዳይገላገል እንግዲህ ታደርገዋለች ማለት ነው። እንደዚሁም እንግዲህ አቶ ደረጀም እባክሽ እኔ ነኝ ቀስ ብዬ የምጠይቃት፣ እባክሽ ቀስ ብለን ጠይቃት እያለት እንግዲህ እየገላገለ ነበር። እሷ ግን አንተም የእሷ ተባባሪ ነህ፣ ሲሆን አንተ ነበር ቆጣ ብለህ ይሄንን ነገር ማውጣት ያለብህ። ነገር ግን ታያ ትለኛለህ እንዲህ የጠፋብኝ እቃ እኮ ትንሽ እቃ አይደለም እያለች እንግዲህ ዳጣን ሲጠርግ ታይዛት ነበረ። መጨረሻ ላይ ባክሽ በእኔ ሆንብሽ፣ እኔ እጠይቃታለሁ በማለት እንግዲህ አላውቋታል ማለት ነው። እሷ ምንድን ነው የምትሉት፣ እኔ ምንም አላውቅም እያለች ነበር ረዳጣ ማለት ነው። ነገር ግን ውሃም እዛው ሁላቸውም ሮጠው መቶ ነበር። ግብ ግብ ሲፈጠር እና ሁላቸውም ሳሉ ላይ ሰብሰብ ብለው ነበረ። ውሃም እንግዲህ የማየን የሰረቅሽውን ወርቅ ስትላት እንግዲህ አቤቄል በጥፊ ግጥም አደረገቻት። ውሃ ማለት ነው። ውሃ በነገራችን ላይ አትንጌር የተባለችውንም የምትነግር ጀግናናት ምንም የምታውቀው የዋህናት ልክ እንደ ውሃ ማለት በጣም የዋህናት ማለት ነው እና ነገር ግን እሷን በጥፊ ስትመታት እነሱ ሌላ ትግል ሊገጥም ሆነና፣ እናንተ ደግሞ እዚህ ጋር ሌላ ጦርነት ታነሳላችሁ እንዴ ተብሎ እንግዲህ እነሱን ተቆጧቸው። እንግዲህ አቤቄል ይህንን ነገር በእሷን በጥፊ ያለቻት ሌላ ሚስጥር እንዳታወጣ ነው። ምክንያቱም እናትየዋ ክፍል ገብታ ኪሷ ውስጥ ሲንተለጣ ልታየው ስትል በጥፊ መታ፣ ተጣልተው ነበርና ይህን ታውቃለች ማለት ነው። ሰራተኛዋ ሰላምም ግን ፊቷ ላይ ጭንቀት ይታይባታል። አንድ የፊቷን ትይዛሌ፣ አንድ የልቧን ትይዛሌ፣ አንድ የራሷን ትይዛሌ። በጣም ውስጧ እያወቀ ነገር ይመስለኛል ና በጣም እየተደናገጠች ይታይባታል ና ብዙ ድንጋጤ ይታይባታል። ሰላም ልጇ እንደሆነች እንግዲህ ውስጧ ይወቅ ብቸኛ ስለሆነች እችዲህ ለዛራርታላት ይሉትም አናቅም። ነገር ግን ዳጣ ለብቻዋም ሊጠይቃት ወስዷት ነበር አንድ ክላስ። ዳጣ ግን በጣም ነው ያለቀሰችው። አዎ ምናልባት ከዚህ እንደዚህ ከዚህም በፊት እዚህ ቤት እንደዚህ አይነት ጠብ ተነስቶም ላይሆን ይችላል እቃም ጠፍቶ ላይሆን ይችላል። እናንተ አይታይባችሁም። እዚህ ቤት የመጣሁት አዲስ ልጅ እኔ ነኝ፣ እኔው ነኝ የምጠራጠረው። ነገር ግን እመነኝ አባዬ፣ እኔን ወርቅ አልሰረኩትኝ። እኔ ምንም ስለምትሉት ነገርም እማቀው ነገር የለም ነው እያለች የምትገኘውና፣ እሱም እባክሽ ንገሪኝ፣ አንቺ ከሆንሽ እያላት ነበርና እሷ ግን በፍጹም አላደርገውም። እኔ ከወርቅም ከገንዘብም እህቶቼ ይበልጡብኛል፣ እናንተ ትበልጡብኛላችሁ። እኔ የናፈቀኝ ገንዘብ አይደለም ሰው ነው የናፈቀኝ። እኔ ከእናንተን አገኝቼ ያለሁ ብዬ ከእናንተ ጋር ተገናኝቼ ደስታዬን አጣጥሜ ሳልጨርስ እንደዚህ አይነት ነገር መጣብኝ። እድል ነው መሰለኝ። እኔ እንደዚህ ብዙ ገንዘብ መሆኑን ታወቅኩኝ፣ ለምን እመለሳለሁ ወደዚህ ቤት? ተሰረኩትኝ፣ በዛው ይዤ አልጠፋም እንዴ? እንደዚህ የመስረቅ ችሎታ ደግሞ ትልቅ ነገር። የመስረቅ ችሎታ ታለኝ፣ እዛ ሆኜ ለምን አልሰርቅም ነበረ? ለምን ወደ እናንተ መጣለው? በማለ ማለት ነው እንግዲህ ለአባቷ የመለሰችለት አባቷ እንግዲህ በጣም ግራ እየተጋባ ነው ማለት ነው ይሄን ነገር መላ አድርጎ ቻለ ሰላምም እንደዚህ አይነት ነገር አታደርግም አብራችን ቆይታለች ብዙ አመታትን አስቆጥራለች ውሃም እንደዚህ አይነት ነገር አታደርግም አቤቄልም እንደዛው ማን ነው ናታንም አብሮን ቆይቷል እንደዚህ አይነት ነገር በፍጹም አደርግም እና ምንድነው አዲስ ነገር የመጣው ግቢያችን ምን ጉድ ነው የተፈጠረው ግቢያችን እንደምታዩ ሴፍቲ ነው ምንም አይነት ሌባ መግባት አይችልም በማለት ነው ያላት እንግዲህ እሷ እኔ በቃ በእኔ ምክንያት ይሄ ሌላ ችግር እንዲፈጠር አልፈልግም። እሄዳለው፣ መሄድ ካለብኝ እኔ ያው መንገድ ላይ እንደለመድኩት እዛ መኖር ይሻለኛል በማለት ነው እንግዲህ ለአባቷ እየመለሰችለት እሱም የትም አቴጅም ልጄ ሲላት እሷ እያለቀሰች ነበረ ና እንግዲህ ያለፈ ሳለፈችውን ታሪኳን ሁሉ እየነገረችው ወርቅ ሰርቅ ያለው ኪስ ገቤት አውልቅ ያለው ሰርቅ ያለው እየሰረኩት ደግሞ ርቦይ ነው ምበላ ስላጣው ነው እያለች እንጂ እያለቀሰ እየነገረችው ሄዳለው እያለች ነበረ። እሱ ግን አያቴጅም ልጄ ሲላትም ፊቷ ላይ ፈገግታ ልጄ ነው ያልከው ትለዋለች። ልጄ መባልን በጣም ትፈልጋለች። ዳጣ ና አው ልጄ ነው ያልኩሽን ያላት እሱም ማለት ነው እንግዲህ እኔ እኮ ልጅ ሲሉኝ ደስ ይለኛል ያለችው። አዎ ልጅ ነሽ፣ የት ማትሄጂም። እኔ ቀስ ብዬ ማርታን አረጋጋታለሁ። አንቺም ነገሮች እስከሚስተካከሉ ድረስ፣ ይሄንን ነገር እስከማወጣው ድረስ፣ እውነቱ እስከሚወጣ ምንም ነገር እንዳትናገሪ። አዎ እና እሱ ኃይለኛ ሰውናት፣ እናትሽ በጣም ኃይለኛ ሰውናት፣ ነገር ግን ዝም ማለት አለብሽ በማለት ነው ያሉት። እና እሷም እሺ በቃ ብላ ወደ ውጭ ላይን ይወጣችሁ ማለት ነው ናታን ግን ውሀንና ዳጣን ውጭ ላይ ኬክ ሊጋብዛቸው ይዟቸው ሄዷል ማለት ነው። እንግዲህ ለውሃ ነው ኬክ ጋብዝሻ አለው ሲላት እሷም እንግዲህ እሺ ትለዋለች። እንደዚሁም አለ ተጀመረ ሄደችው አብረው ልትጫወት ነበር አላ ጫወት ሲላት በሩን ዝግና ውጪ ሲላት አልዘጋም ስትለው ኬክ ልጋብዝሽ ነበር ታውኩስን ያላት ማለት ነው። ሷም እንዴ ለምን ትቷለህ? አተው ጋብዘኝ እንጂ ስለዋለይ በጣም ኬክ ትወዳለችና፣ ነገር ግን አይ እኔም ጋብዝሽ ዳጣሽ ታለች ነው ሲላት፣ እሺ በቃ ዳጣን ነግራታለሁ ትልና እንግዲህ ሮጣ ሄዳ የልጅ ነገር ለአበቄል ምንድነው ያለቻት ናታን ኬክ ሊጋብዘኝ ነው አመጣልሽ ካለ ስትላት፣ አልፈልግም ምን እየሰራ ነው? ዳጣ አጠገቡን ይቻላል? ምን እያወሩ ነው? ምን እያደረጉ ነው? እያለች ነው እንግዲህ ጥያቄ እየቀቻል ማለት ነው። አላቅም ስትላት ሂጅ ካጠገቢ ብላን ያባረረቻት፣ እሷም በቃ እንደውም ኬኩን አላመጣልሽም ነበረ ያላት ብላታ የወጣችው ና። ነገር ግን ከዳጣ ጋራ ሄደዋል ኬክ ቤት እየጋበዛቸው ነበረ እንግዲህ ዳጣም በተፈጠረው ነገር በጣም አዝናለሁ በእኔ ምክንያት ነው ቤታች ውስጥ ረብሻ የተነሳው አንተንም አመናጨቁህ በእኔ ምክንያት ነው ያለችውና እሱ ግን ምንም አይደለም እንደዚህ አይነት ነገር ያጋጥማለው ከእንደዚህ በፊት እንደዚህ አይነት ነገር ቤታቸውን ውስጥ ተፈጥሮ አቅም ይሄ ለመጀመሪያው አዲስ ነገር ግን እውነቱ መውጣቱ አይቀርም እያለት ነበርና ውሃ ግን ኬኩ ላይ ነው ፎከስ አድርገት ያለችው እያወሯትም ነበረ ልታናግራቸው ፈቃደኛ አይደለችም ማለት ነው ነገር ግን ብዙ ነገር እምናውረዋለሁ እኔ ለመስራቅ በሌ ስርቆች ተፈለኩ በፊት የኖርኩበት ይወቴ ላይ መስረቅ እችላለሁ። ለምኖር እናንተ መጣለሁ እኔ እናንተ ትበልጡብኛላችሁ ነው ያለችው። ና እንግዲህ ምናልባት ከውጭ ላይ ስለመጣው ደብሯቸው ሊሆን ይችላል እንደዚህ ያደረጉት በማለት ነው ያለችው። አንቺ ብቻ ያለሽም እኔም ኮ ከውጭ ላይ እኔ መጣሁት። ና በፍጹም አባዬ ና እማዬ እንደዚህ አይነት ነገር አደርጉም በማለት ነው ያላት። ነገር ግን መጨረሻ ላይ ውሃ ኬኳን በላልታ ስትነሳ ያው የማየን ወርቆች አይተሻሉ ሲላት አወርን ያለችው ማለት ነው። እንግዲህ እንዴት ሲሏት በጣም ተደናቅጠው ሲጠይቋት እሷም ኬክ ጨምሩልኝ መጀመሪያን ያለችው እሷም ተማሪ ነኝ እኮ ኬት ይመጣል፣ ግን ተነገርሽኝ ይጨመርልሻል ሲላት፣ እንግዲህ እህቴ አቤጌል ነው ያለችው ማለት ነው ማለት ሲላት፣ እሷ ኪስ ውስጥ አይቼው ላነሳው ስል በጥፊ መታችኝ አነ ብላ እንግዲህ እየነገረችው ማለት ነው። ይሄን ነገር እንግዲህ ነህታን በመጀመሪያም ጠርጥሬ ነበረኮ፣ ይሄን ነገር ለአባዬ መነገር አለበት በማለት ነው እየወሰነው ማለት ነው። ነው ዳጣ አግንቶ አሁን ደግሞ ድጋሚ በዚህ ምክንያት በኔ ምክንያት ሌላ ጥሩ ጦርነት እንዳይከፈት በማለት ነበር ያለችው። እና አባዬ ዝም ሲል ዝም ያለ መሰለሽ እንዴተዎች መሰለሽ እንዲ ያልተወም እኮ ገና ብዙ ጥያቄ ይደረግልሻል ሁላችሁም ሲል እንግዲህ ይላታል ማለት ነው። ነገር ግን ወደ ቤት ተመልሰው ሄደዋል። ወደ ቤታቸውም ተመልሰው ሲሄዱ እንግዲህ አቤቄል የት ነው የሄዱት እያለች ሰራተኛዋን እየጠየቀቻት ነበረ። እንደዚሁም የኔ ልብስ እንዴት ከዳጣ ልብስ ጋር አንድ ላይ ተደርጊያለች፣ ከዚህ ቆሻሻ ጋር ከተወለደ ጀምራ ታጥፋ የምትማያቅ ልብስ እንዴት ነው ከኔ ልብስ ጋር የምትቀላቂው እያለች ስትመናቀርባት ነበረ። እንደዚሁም ናታኔል ነው ብላም ስጠይቃት ነበር። አላቅም እማዬና አባዬ ጋሼ እናትዬ፣ ግን አሁን ወጡ እነሱን አላቅም እያለች እንግዲህ እየመለሰችላት ነበረ እንደዚሁም ይህንን ልብስ ሁለተኛ ከኔ ልብስ ጋር እንዳታረጊ ብላ ልብሱ ረቅጣው ተታጠጣ። እሷም እንግዲህ እሺ ካልሽም ብላ እንግዲህ በጣም ጭንቀት ይታይበታል። ግን ምንድነው ችግራችሁ ከሷ ጋር የምትጣሉ ስትላት እንግዲህ ወደ ናታን ጠጋ ጠጋ ብዝታለች ነው ያለቻት። ዳጣ ግን ለናታን ከሆነ እኔ ናታን ለቅላታለሁ አጠገቡም አልደርስ ነው ያለችውና እንግዲህ ወደ ቤት ሲገቡ ሳሎን ላይ ቁጭ ብላ ነበረ። በተለያየ አስተያየት ነው ያየቻቸውና ብቻ በዱላ ማነቅ ብት ብች ልታንቃቸው ሁሉ ነው የቀራትና እንግዲህ እዛ ቁጭ ብለው በአይኗ እያጎረጠች እያየቻት ነበረ ማለት ነው። በመጨረሻም ዳጣ ወደ ውጪ ወጣ ብላ ስልኳን ልታመጣ ስትሄዱ ውሀን የዝን የሄዳችሁት ብላ ጠይቃታለች ማለት ነው። እንዳን ነግሪያት ብሎኛል እኮ ኬክ ሊጋብዘኝ ነበረ ሊጋብዘን ዞን ሄዶ ነው ትላታለች ማለት ነው። እንግዲህ እሷም ከዳጣ ጋር ሄዳችሁት ምን አወራችሁ ስል አላቅም፣ ሌላ ቀን እነግርሻለሁ እንደውም ብላ ትታት ወጣለች። ዳጣ ግን ስልኳን ይዛ ወደ ሳሎን ስትመለስ አቤቄል እሷን ልታንቃትን የተነሳችው ምን ሆነች ነው ስትላት ረዘም ረዘም አብዝ ተሻል ጦጣ ባለቤቱን አስወጣ፣ ቦታሽን አታውቂም እንዲያንቺ ማለት ነው ያለቻት። ምን አደረግኩሽ ምን አድርጌ ነው የምትኝ ስትላት፣ እንግዲህ ሊማቱ ሊተናነቁ ሲትሉ፣ እንግዲህ ሰው ደርሶ ገላግሏቸዋል ማለት ነው። ይሄ ሁሉ ቅናት እንግዲህ አቤጌል እንደዚህ የሚያደርጋት ናታን ስለምትወደው ነው። ለምን ዳጣ ከናታን ጋር ገጠመች የሚል ነው። እነሱ ግን የፍቅር ሳይሆን የገጠሙት ዝም ብሎ ዳጣ እኔ ወንዶችን እንደ ወንድ ነው እምቀርባቸው እንጂ እንደ ፍቅረኛ ቀርቢያቸው አላቅም። ከፈለሽ ደግሞ ጀነጀንልሻለሁ፣ እኔ ተወልሻለሁ። እኔ ምንም ከሱ ጋር የጀመርኩት ነገር የለም በማለት ነው ትታት የወጣችው ማለት ነው። እንግዲህ ወታ ውጭ ላይ ቁጭ ብላ እያዘነች ደረጃ ላይ ቁጭ ብላ ነበረ። ሰላም ግን ከፎቅ ወደታች ስትወርድ ያያትና ዳ ያጣ ምን ሆነሽ ነው አዝነሽ አለኮ? ስትላት ዝም ብዬ ነው ትላት። አለ እንግዲህ ስ ራሴ ነሽልኝ እስቲ እናቶች እንደሚያሹት ትላት። አለ እሷም እናትሽ አታሽልሽም እንዲያትዳብስሽም እንዲህ ነው ያለቻት ማለት ነው። እና ዳጣ ግን ልትናገር ፍላጎት የላትም ዝም ነው ያለችው። አዝናማል ዝም አልሽኮ ደግሞ ታሳዝኛለሽ ስትላትም አዎ ብዙ ልጅ ሰዎች እንደዚህ ይሉኛል በማለት ነው የመለሰችላት። እሷም አይ ፊትሽ እኳን የድሩዬ ነው ሁና በማለት ነበር ሰላም የመለሰችላት ማለት ነው። አሁን ነው እንግዲህ ሚስጥሩ የወጣ ዋናውን ጉዱን እንግዲህ፣ ናታን ደውሎ እንግዲህ አባትየውን ጠርቶታል ማለት ነው። አቶ ደረጀን ወደ ክላሱ ጠርቶት ደረጀም እንግዲህ እሱ ክላስ ሄዶ ምን ነው ልጄ ጠራኸኝ? ሲለው አዎ ይቅርታ አባዬ፣ አላፋው ካደለ እንዴት ነው የወርቁ ነገር? ሲለው ምንም የለም እንግዲህ፣ በጣም ግራ ተጋብቶኛል በማለት ነው ያለውና ነገር ግን ይህንን ወርቅ ያነሳቸው ማ እንደሆነች እንግዲህ ያው ነግሮታል ማለት ነው። ወርቁን መፈተሽ ያለበት አቤ ቄል ጋ ነው ውሃ ለምስክርነት በት በቃም ነገር ግን አቤ ቄል ኬስ ውስጥ አይቸዋለሁ ብላለች በማለት ነው። እንዴት እንዴት እንደዚህ ልታደርግ ቻለ በምን ምክንያት በማለት ነው እንግዲህ በጣም ግራ የተጋባው እንዴት ነው እንደዚህ የምታደርገው? በፍጹም አቤቄል እንደዚህ አታደርግም በማለት እንግዲህ እችን ነገር ማ ማውጣት አለብኝ በማለት እንግዲህ በጣም ተናዶ ያው ውሃ እንደነገረችው ነግሮታል ማለት ነው። ወደ እንግዲህ አቶ ደረጀ በጣም በመናደድ ወደ ክላስ ሄዶ የእሷ ክላስ ውስጥ ገብቶ ሻንጣዎችን ሲፈትሽ ሻንጫ ውስጥ ያየዋል ማለት ነው። የጠፋ ወርቅ የአቤቄል ሻንጣ ውስጥ ያየዋል። እንግዲህ ይጠራትና እሷም አቤት ዳድ ስትል ዳድ አትበይ፣ ዝም በይና እኔ ግቢን ያላት ማለት ነው። እሷም እንግዲህ ምንድን ነው በማለት በጣም ተደናግጣ ነበር። ስገባ እንግዲህ እኔ እመልሽን ብቻ ነው የምታደርጊው ሻንጣውን ክፈችን ያላት ማለት ነው። እንግዲህ ሻንጣውን ለመክፈት በጣም እጇ ተንቀጥቅጦ አልተረግብ ግባለች ማለት ነው። እሱም እኔ አባትሽ ነኝ ያልኩሽን ማድረግ አለብሽ፣ ከፈች ብይሻለሁ ሻንጣውን ከፈችን ያላት ማለት ነው። እንግዲህ ሻንጣውን ለመክፈት እጇ እየተንቀጠቀጠ ነው ማለት ነው። ለምንድን ነው እጇ እየተንቀጠቀጠው ሻንጣውን ለመክፈት ንጹሕ ብትሆን ምንም ጥፋት ባይኖር ሻንጣው ኖርማል ነው። ማንኛውም ሰው ተካፍቶ ነበር። ነገር ግን ወርቁ እዛ ሻንጣ ውስጥ ይሆን ወይስ ሌላ ቦታ ይሆን? እንደተንቀጠቀጠችውና እንደፈራችሁ ከሆነ ግን ወርቁ እዛ ሻንጣ ውስጥ ነው ያለው ና አቤቄል እንግዲህ ምን እንደሚደርስባት ለመገመት ያው አይከብድም። ዋና ሌባ የምትባለው እሷ በምክንያት ነው እንግዲህ ዳጣን ሲጣርግታ ማርቴ ልትገላት ነበረውና እንግዲህ ወርቁ ይገኛል የት ነው የሚገኘው እንዴት ይገኛል ለምን እንደ ሰረቀች ለምን ይህን ነገር እንዳደረገች አቤቄል እንግዲህ የምትናዘዝ ይሆናል በቀጣይ ማለት ነው አዲስ ቪዲዮ ምን ሀል የሚለውን የምለውን እጅላችሁ መጣለሁ እስከዛው ድረስ ቸርሰንብቱልኝ የዛሬ ቪዲዮ ይሄን ይመስላል ቀጣይ በአዲስ ቪዲዮ ወርቁ ለምን ተሰረቀ አቤቄል ጋር ይገኛል ወይ አይገኝም ወይ የሚለውን አብረን የምናይ ይሆናል ማለት ነው እስከዛው ድረስ ቸርሰንብቱልኝ ባይ ባይ ሁላችሁንም ከልብ አመሰግናለሁ ውድ ቤተሰቦቼ